ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዛለኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትን በማስተማር ላይ እንገኛለን የምናስተምራቸውም አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም ማለትም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምትጠቀሙበት በሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። በያሉበት ቦታ ሆነው የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮችን ይዤላችሁ የመጣሁት በስራችን ላይ ውጤታማ እንዳንሆን የሚያደርጉ መጥፎ ድርጊቶች ምን ምን ናቸው? አንድን ስራ እያሰብነውን እቅዳችን ወይም አላማችንን ውጤታማ እንዳንሆን የሚያደርገን ምንድን ምንድን ነገሮች ናቸው? የሚለው ነው በዛሬው ትምህርታችን የምናየው። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንደምታዩት የተለያዩ ሀሳቦች አሉ። በተለያዩ ነገሮች እንዴት ነው ውጤታማ እንዳንሆን የሚያደርጉ ነገሮች ወይም ምክንያቶች ምንድን ናቸው? በባለፈ ስኬታማ አንድ ሰው ስኬታማ ለመሆን ምን ምን ማድረግ አለብን የሚለውን ሰርቼ ላቸዋለሁ። ዛሬ ደግሞ ውጤታማ እንዳንሆን የሚያደርገን ነገር ወይም የሚከለከለን ነገሮች ምንድን ናቸው የሚለውን ነው በዛሬው ትምህርታችን የምናየው የመጀመሪያውን ከዚህ ጋር ምንድን ነው አ ን ድ ነ ገ ር ጀ ም ሮ አ ለ መ ጨ ረ ስ እደግምላቸዋለሁ። አ ን ድ ን አንንድን አንንድን ነ ገ ር ነገር ጀ ምሮ ጀምሮ ጀምሮ አ ለ መጨረስ አለመጨረስ አለመጨረስ በአንድ ላይ ጠቅላላ አድርጌ ሳነብላችሁ አንድን ነገር ጀምሮ አለመጨረስ፣ ይሄ አንዱ በስራችን ላይ ውጤታማ እንዳንሆን ያደርገናል ማለት ነው። አንድን የጀመርነውን ነገር ወይም መስራት የፈለግነውን ነገር ጀምረን ያን ነገር ካቋረጥነው በውጤታችን ላይ ተጽዕኖ ያመጣብናል ማለት ነው። በዛ ነገር ላይ ውጤታማ እንዳንሆን ያደርገናል። አንድን ነገር ጀምረን ሳንጨርስ ከተውነ ያ ነገር ተጽዕኖ ሊፈጥርብን ይችላል፣ ወይም አመኔታችን ሊያሳጣን ይችላል ማለት ነው። ቀጣይ ደግሞ በተጨናነቀ ስራ ቦታ መስራት በ ተ ጨ ና ነ ቀ በአንድ ላይ በተጨናነቀ በተጨናነቀ ስ ራ ስራ ቦታ ቦታ መ ስ ራ ት መስራት ስራ ቦታ መስራት፣ በአንድ ላይ ምንድን ነው የሚለው፣ በተጨናነቀ ስራ ቦታ መስራት። ይህም አንዱ ተጽዕኖ ሊፈጥርብን ይችላል ማለት ነው። በተለያዩ ነገሮች በእቃዎችም ሊሆን ይችላል። በተለያዩ ቁሳቁሶች ማቴሪያሎች፣ በተጨናነቀ ቦታ ላይ ስራችን ከሰራነ ይህም አንዱ ተጽዕኖ ሊፈጥርብን ይችላል። ውጤታማ ወይም ስኬታማ እንዳንሆን ያደርገናል ማለት ነው። ሰፋ ባለ ነጻነት በሆነ ቦታ ላይ ነገር መስራት ይኖርብናል ማለት ነው። ቀጣይ ደግሞ ዛሬ መ መስራት ያለብንን ለነገ ማ ማሳደር እደግምላቸዋለሁ ዛሬ ዛሬ ዛሬ መስራት መስራት ዛሬ መስራት ያለብንን ያለብንን ያለብንን ለነገ ለነገ ለነገ ማሳደር ማሳደር። በአንድ ላይ ጠቅላላ አድርገን ስናነበው ዛሬ መስራት ያለብንን ለነገ ማሳደር። ዛሬ መስራት ያለብንን ለነገ ማሳደር። ይህም አንዱ ለስራችን ውጤታማ እንዳንሆን የሚያደርግ መጥፎ ድርጊት ወይም ስራ ነው ማለት ነው። ይህን ነገር አሁን ዛሬ መስራት እያለብን መጨረስ እያለብን የጀመርነውን ነገር ለነገ ብለን ካሳደርን ይህም አንዱ የስራ እንቅፋት ወይም ተጽዕኖ ሊፈጥርብን ይችላል ማለት ነው። ውጤታማ እንዳንሆን ያደርገናል ማለት ነው። ይህም አንዱ ተጽዕኖ ነው። ቀጣይ ደግሞ በ አ ን ድ ጊ ዜ ብ ዙ ነ ገ ር ለ መ ስ ራ ት መ ሞ ከ ር በ አ ን ድ በአንድ በአንድ ጊዜ ጊዜ ብዙ ብዙ ነገር ነገር ለመስራት ለመስራት መሞከር መሞከር በአንድ ላይ ጠቅላላ አድርገን ስናነበው በአንድ ጊዜ ብዙ ነገር ለመስራት መሞከር ምንድን ነው የሚለው፣ በአንድ ጊዜ ብዙ ነገር ለመስራት መሞከር። ይህም ብዙ ነገር እና እንዴ ካሰብንና አንድ ያህን ነገር ጠቅለላ አድርገን ለመስራት ስናስብ ምንድን ነው አንድ ተጽዕኖ ይፈጥርብናል። ውጤታማ ወይም ስኬታማ እንዳንሆን ያደርገናል። አንዱን ሳንጨርስ አንዱን ብዙውን ነገር አስበን ለመስራት ከሞከርነ በዛ ነገር ላይ ውጤታማ ወይም ስኬታማ ላያደርገን ይችላል ማለት ነው። ይህም አንዱ ተጽዕኖ ይፈጥርብናል ማለት ነው። ቀጣይ ደግሞ በ ሁ ሉ ነ ገ ር ሰ ው ን ለ

ሰት ለማስደሰት ለማስደሰት መሞከር መሞከር መሞከር ምንድን ነው የሚለው፣ በአንድ ላይ ጠቅልል አድርገን ስናነበው በሁሉ ነገር ሰውን ለማስደሰት መሞከር። ይህም አንዱ ውጤታማ እንዳንሆን ወይም ስኬታማ እንዳንሆን ተጽዕኖ ያመጣብናል፣ ማለት ነው። በሁሉ ነገር ሰውን ለማስደሰት የምንጥር የምናደርገው ከሆነ ይሄ በራሳችን ላይ ተጽዕኖ ሊያመጣብን ውጤታማ እንዳንሆን ያደርገናል፣ ማለት ነው። ቀጣይና የመጨረሻው ጤናማ ያ ል ሆ ነ የ ሰ ው ነ ት ክ ብ ደት ጤናማ ጤናማ ጤናማ ያ ል ሆ ነ ያልሆነ የ ሰ ው ነ ት የሰውነት ክ ብ ደ ት ክብደት ምንድነው ነው? ጠቅለል አድርገን ስናነበው ጤናማ ያልሆነ የሰውነት ክብደት ይህም አንዱ በውጤታችን ላይ ስኬታማ እንዳንሆን ያደርገናል ማለት ነው። ስንኖር ሙሉ ጤነኛ በመሆን ስኬታችን ለማሳካት ጤናማ ሊኖረን ይገባል ማለት ነው። ጤናማ ያልሆነ የሰውነት ክብደት ካለን ግን በውጤታችን ላይ ስኬታማ ለመሆን ይሄ አንድ ተጽዕኖ ይፈጥርብናል ማለት ነው። አጠቃላይ ጠቅለል ስናደርገው አንድን ነገር ጀምሮ አለመጨረስ ይህም አንዱ ተጽዕኖ ነው። ስኬታማ እንዳንሆን ውጤታማ እንዳንሆን ያደርገናል። በተጨናነቀ ስራ ቦታ መስራት ይህም አንዱ ነው። ዛሬ መስራት ያለብንን ለነገ ማሳደር፣ የምንጨርሰውን ነገር ያን መጨረስ እየቻልን ለነገ ብለን ካሳደር ነው ይህም አንዱ ተጽዕኖ ይፈጥርብናል ማለት ነው። በአንድ ጊዜ ብዙ ነገር ለመስራት መሞከር ይሄም አንዱ ችግር ሊያመጣብን ይችላል ማለት ነው። አንዱን ሳንሰራ አንዱን ግብ ላይ ሳነደርስ አንዱን ይዘን አንዱን ምንሰራ ምንጨብጥ ከሆነ ይሄም አንዱ ተጽዕኖ ይፈጥርብናል ማለት ነው። በሁሉ ነገር ሰውን ለማስደሰት መሞከር ይሄም አንድ ችግር ይፈጥራል። ያለንን ነገር ሰውን ለማስደሰት ብለን ሙሉ ነገር ወጪ ወይም ያለአግባብ ምናስኬድ ከሆነ ተጽዕኖ ሊፈጥርብን ይችላል ማለት ነው። ሌላኛው ደግሞ የመጨረሻው፣ ጤናማ ያልሆነ የሰውነት ክብደት፣ ይህም አንዱ ተጽዕኖ ፈጣሪ ነው ማለት ነው። በዛሬው ትምህርታችን በዚህ መልኩ ይህንን ይመስላል። በቀጣይ ቪዲዮችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።